ናታ ስለ ኤፍራታ እርግዝና ሲሰማ ምን አለ? ልጁስ ያንተ ነው ሲባል ምን ይሰማዋል? አይገርም። በጣም ደስ ብሎታል። እንግዲህ ሰሞኑ ትላንትና ለምን ሰሞኑ ትላንትና ምርመራ ሄደው እርግዝና ለዛውም ደግሞ የሴት ልጅ እናት መሆኑ ወንተ ነግሯታል። እንግዲህ ያው በታቀደው መሰረት በተቀመረው ቀመር ሂሳብ ልጁ የናታ ሆኖ ተገኝተዋል። ናታ ይሄ ነገር ይቀበላል አይቀበልም፣ ሌላ ጥያቄ ነው። ምንስ ያሳምነዋል? ምንም የሚያሳምነው አይደለም። እሱ እኛም አላሳመነንም፣ ግን በቃ ሆነ፣ የእሱ ነው ተባለ። እሱም በእርግጠኝነት ደስ ይለዋል ይመስለኛል። መቼም ኤፍራታ የእሱን ማድረግ ከመቼም ጀምሮ ይመኝ ነበረ። ግን አሁን እሷ ካገባች በኋላ ትንሽ ያኔ ፍቅሩ ቢኖርም ነገር ግን እንደመጀመር አይደለም። እንደ ቀልድም፣ ቤዛም እንዲሁም ደግሞ ጽዮንም ሲያነሱለት መርጣ ወደ ነው ሄደችውን እኔን አትፈልገኝም፣ ብትፈልገኝ እንዲህ አልነበረም፣ አልፈልግህም ብላኛለች ብሎ ብዙ ጊዜ ሲያመር እንሰማለን። ነገር ግን ቢያመርም ግን ይወዳታል እሷ የሄደችበትን ምክንያት ባይገባውም ባያቅም ነገር ግን ይህ ሊጠላት አልቻለም። መጥላትም አይችልም። እነሱ ሲያወሩት ነው እንደሚጠላት ወይም ደግሞ መርጣ እንደሄደች ይናገር እንጂ ብቻው ሲያስታውሳት እኮ በጣም ነው የሚሰፈስበው። አሁን ነው አሁን ግን በላሰበው መንገድ ልጁ ያንተ ነው ሲባል፣ በአንተ ረገዘች ሲባል በእርግጠኝነት ይቀበል አይቀበል አያቅም። ደግሞ የሚቀበልም አይመስልም። ይሄ ሌላ ጥያቄ ነው። እስቲ ከራሱ አንድ በት እንሰማለን። ነገ መቼም ጽዮን አትለቃትም። ማፋጠጡ እሷን ካፋጠጠች በኋላ ሄደዋ ወንድሟ ነው። በእርግጥ ወንድሟ አሁን እንደመጀመሪያ አታገኘውም። የው በአዲሱ ስራው በሆቴል ተመሽጎ ቀርቷል። እንደ መንፈስ ይመጣ ይሄዳል። ስለዚህ ብዙ ልታገኘውም ለታገኘውም ትችላለች። እንደ መጀመሪያ ሀ አራት ቤት ቢሆን ኑሮ እንደምንም ብላ አሳምናም ታሳምናለች፣ ግን በእነሱ ምክር ስለማይወጣ የሆነው ሁሉም የፍራታን ማናወጥ ሲሆን ስለምታውቅ ምናልባት ይህ ጉዳይ በጥልቅ የማታውቀው ማነች ቤዛ ብቻ ነች። ሌላ ጽዮንም ታውቃለች። ኤፍራታን ያፌትን ያገባችበት ምክንያት ስለነገረቻት አሁን ደግሞ ወደ ራሷ ስለተመለሰችም ስለምታቅ ስትነግረው ወዶ ሳይሆን በግዱም ያምናል ማለት ነው። ስለዚህ እስቲል እስካሁን የእሱን ግዴታ እንደተወጣች እሱን እንዳይሸን ወይም ደግሞ እሱን እንዳይሞት የሱ ብላ እንደተጋፈጠች ያቃል ቃል ብዬ አስባለሁ። ወይም እሱም ደግሞ ከተነገረው ነው። ግን ይሄ አላፍትና የጽዮን ነው። ጽዮን ሁሉም ነገር ስለምታቅ ጽዮን ስታወራው ይገባ ይሆናል። ማሳመንም ትችላለች። ምክንያቱም ከዚህ በፊትም እንደ ቀልድ ማድረጋ ወለድ ሰዎች ሲፋቀሩ አንዱ የአንዱ መስዋዕት መሆን አለበት ብላት ነግረው ነበረ። መልሶ እንዴት የምታውቂው ነገር አለ ምናሚሳት? አይ ምንም የለም ብላ መልሳ ትለው ነበር። ያ ያን ሲያስታውስ እንደ ትውስታ ይሄ ነገር ስታወራው ያን ማስታወሱ አይቀርም። ለካ ያለችኝን እውነት ነበር ወይ የኔ ስትል ባለት ነው ወይ ብሎ ማሰቡን አይቀርም። ግን አሁን በዚች ልጅ በአዲስ አበባ ደግሞ ተጠምዳሉ። ከዚህ እስከ ጠለመደ ድረስ ከዛ ደግሞ እንዴት እንደሚወጣ አላውቅም። ብቻ የናታን ሕይወት የሆነ ምስቅቅል ቅልቅል ያለው ነገር ነው። ሀታ አሁን ከገባበት እንትን መውጣቱን እንጃ። አንደኛ ሴትዮ ከባድ ነች። ሁለተኛ ቢሰራው ስራ ህገ ወጥ ነው። ሶስተኛ ደግሞ በዙሪያው ብዙ ሰዎችን እንዲጠብቁት ወይም ደግሞ እንዲከታተሉት አድርጋለች። አራተኛ ደግሞ አፌት ራሱ ይፈልገዋል። አፌት ከነ ባልደረባ ወይ ደግሞ ከነ አጋቾቹ በዚህ ወጣ በዚህ ገባ፣ የት ነው መቼ ወጣ እያሉ በየመንገዱ እየፈለጉት ይገኛል። አሁን የናታን ህይወት የሆነ ምስቅልቅሉ ነው። በዚህ ያለ ሲበር በዛ በዚህ ያለ ሲበር፣ የሁሉም እንደተጠባበቁት አያቅም በእርግጠኝነት። ስለዚህ እንዴት እንደሚወጣም በላቅም። ብቻ የአፌት የሆነ ነገር ሆኖ እሱ ወይ እስር ቤት እንደማይወጣ ተደርጎ እችም ሴትዮዋስ፣ ማነው እናታ ራሱ የምትሰራው ስራ ህገወጥ ስለሆነ አሳልፎ ለፖሊስ ከሰጠ በቃ በዚህ በሁለት ነገር ነው የሚለቀቀው ማለት ነው። ሌላ ምንም በዚህ ቢባል በዚህ በዚህ ከበውታል። ዙሪያው በአጥር የተከበበ ነው የሚሆነው። ስለዚህ እንዴት እንደሚወጣ አይዶኖ አላቅም። ስለዚህ ያለው አማራጭ እንደኔ ከሆነ እንደው አሁን የበላይ ነው ያለው የአፌት የሚሰራው ድርጅት የበላዩ ናታ ነው ማለት ነው እንዴት መሸምደድ እንደሚችል ያውቃል እንዴት መቅበር እንደሚችል ቂምም ስላለበት በዛው አማካሂዶ በሆነ ነገር እንዳይወጣ ጠፈር አድርጎ አሳስሮ መውጣት ሴትየውን ደግሞ የምትሰራው ስራ የህግ አካላት አሳይቶ ማስያዝ ነገሩ ግን እሱ ነው የበላዩ እሱ ነው የሚመራው ራሱን ሊያዝ ይችላል። እዚህ ጋ ትንሽ አጠራጣሪ ነው፣ ምክንያቱም የበላዩ ሁሉም እሱ ስለሆነ ማለት ነው። አደለም፣ የሴት የአፌት የበላዩ እሱ ነው። ስለዚህ ትንሽ አስቸጋሪ ነው። ብቻ ህይወቱ በእንደዚህ አይነት ምስቅልቅል ያለ ነው። አሁን ደግሞ ኤፍራታ አርግዛ ስትመጣ አስባችሁታል? እንዴት ነው የሆነው? ደግሞ እንዴት ነው ስሙያምነው ሌሎቹስ? ገንዲስ ምን ላለች ዳጊዝ ዳጊና እንግዲህ እናቱ ገኒ የሚመኙት ከናታ ጋር እንድትሆን፣ ቢኒ ደግሞ ከጽዮን ጋር እንድትሆን ያው አብረው እንደሚሆኑ ነው የሚያወሩት። አጋጣሚ ደግሞ ኤፍራታን ግን በናታ ረገዘች ሲባል በእርግጠኝነት ደስ ይላቸዋል። በአፌት ሲሆን ነው ትንሽ ችግር ሆነ ማለት ነው። ምናልባት ከአንዴ የፌት ማነው የማን ነው ከማን ነው ሲባል፣ መቼም ከናታ ነው አይባልም። ቢባል ራሱ በአንዴ ላይ ያምኑ ይችላሉ። ስለዚህ በአፌት ነው ተብሎ የተወሰነት እስኪረጋጉ ተጠብቆ ከዛ እውነቱ ማፍጠን ነው ሰውኋት። ስለዚህ እኔ የሚያሳዝነ ይናታ ነው ካለበት ሁኔታ፣ ያ ናታ መሆኑን ቤተሰብ ሁሉም ደስ ይለዋል። ምክንያቱም ምኞቱ ያ ስለሆነ ቤዛም ብትሆን ሁሉም ሁሉም በእርግጥ አይነት ቤዛ ማውደስ ይላታል። ምክንያቱም ከሱ ህይወት ወጥታለች፣ እህቴ ህቴ ማለት ጀምራለች። ስለዚህ እንዳሷ ነው የቀየረ ሁላችን የሚቀይር ማለት ነው። ናው ይቀይረን። እንደ ቤዛ ጨጫቃ ተንኮለኛ እስስት ሰው አልነበረም። ዛሬ ኤፍራታን እህቴን ናታን ደግሞ ወንድሜ እያለች አትራቁኝ፣ ያለ እናንተ ማን አለኝ የምትል ሴት እየሆነች ከትላንት ወደ ሁላችሁም ማስወጣችኋለሁ፣ ትወዳሉ ጎዳና ነው ምትወጡት ስትል ነበረች ሴትዮዋ። ዛሬ ተምራ ተቀይራ ልቧ ተቀይራ ያላንተ ሰው የለኝ ማለት ጀምራለች። ስለዚህ ተቀይራለች። ሁላችሁን ተቀየሩ፣ ሰላማችሁ ይብዛ። ባይ ባይ